ቁርኣን እኛ አምላክ የምንለውን አላወቀም ወይ ይሉናል። ሳያውቁ ማለት ነው። እንዴት አድርጎ ነው እኛ ስላሴ ብለን የምንጠራቸው? አላህ ዒሳንና መርየምን ነው የሚለው። እኛ እንደሚታወቀው አብ ወልድ መንፈስ ቅዱስ ነው። በመንፈስ ቅዱስ ቦታ መርየምን መክተቱ የቁርኣኑን ስህተት አይገልጽም ወይ ይላሉ። አልተረዳችሁም፣ አልገባችሁም ነው የምንላቸው። እናንተ ናቸው የተሳሳታችሁት። ቁርኣን አልተሳሳተም። ለምን? አንቀጹ እያወራ ያለው ስለ ስላሴ አይደለም። አየቱ እየተናገረ ያለው እነሱ ስላሴ ብለው የሚጠሩት እነማንን እንደሆነ በመግለጽ ላይ አይደለም። አየቱ የሚናገረው ከአላህ ሌላ ዒሳንና እናቱን አምላክ አድርገው ስለመያዛቸው ነው። ስለዚህ ጥያቄው መነሳት ያለበት እውነት አምላክ አድርገን ይዘናል ወይስ አልያዝንም ነው እንጂ የስላሴ ጉዳይ ሌላ ነገር ነው። ዒሳን አምላክ አድርገው ለመያዛቸው እነሱም አይክዱም፣ ያምናሉ ጌታም አምላክም ነው ስለሚሉ። አሁን አንዳንድ ተከራካሪዎች መርየምን ማን አምላክ አድርጎ የያዛት ብለው ይጠይቋቸዋል። አምላክ አድርጎ መያዝ ምን እንደሆነ ስላልገባቸው አምላክ ብላችሁ ላትጠሯት ትችላላችሁ። ጌታ ብላችሁ ላትሰይሟት ትችላላችሁ። አምላክ አድርጋችሁ ግን ይዛችኋታል። አምላክ አድርጎ መያዝ አንድ ነገር፣ አምላክ ብሎ መጥራት ሌላ ነገር ነው። አምላክ አድርጎ መያዝ ማለት ለዛ አካል ለአምላክ የሚገባውን ባህሪ አሳልፎ መስጠት ማለት ነው። አምላኬ ብለህ ባትጠራውም ጌታዬ ብለህ ባትሰይመውም ለእውነተኛው አምላክህ የሚገባውን የአምልኮ ድርሻ አሳልፈህ ከሰጣህ ያን አካል ምን አድርገህ ይዘኸዋል? አምላክ አድርገህ ይዘኸዋል። ስያሜው እስኪመጣ አይደለም የሚጠበቀው። ለምሳሌ የአላህ ቃል የሆነው ቁርአን ሲናገር አፈራአይተ መን ተኸዘ ኢላሁ ሃዋሁ ይላል። ስሜቱና ዝንባሌውን አምላኩ አድርጎ የያዘውን ሰው አየህ እንዴ ይላል። በዚህ ምድር ላይ ማን ነው የራሱን ስሜትና ዝንባሌ የኔ አምላክ ብሎ የሚጠራ አለ እንዴ? ማንም ሰው ስሜቱንና ዝንባሌውን አምላኬ ብሎ አይጠራም። አይጠራ። ታዲያ እንዴት ነው ሰው ስሜቱንና ዝንባሌውን አምላኩ አድርጎም ይዞ ሲባል፣ ከጌታው ትእዛዝና ፈቃድ በፊት የነፍስያውን ፍላጎትና ፈቃድ ያሟላል። ሁሌም እሷ የምትለውን ነገር፣ የምትመኘውን ነገር ቅድሚያ በመስጠት የነፍስያው ባሪያ ይሆናል። ለአላህ ትእዛዝ ማደር ሲገባው ለነፍስያው አደረ። ይሄ ሰው ስሜቱን በመከተሉ ምን አድርጎ ያዘ? አምላኩ አድርጎ ያዘ፣ አምላኬ ብሎ ግን አልጠራም። መርየምንም አምላክ አድርጋችሁ መያዛችሁ እሷን አምላክ ብላችሁ መጥራታችሁ ወይ መሰየማችሁ አይደለም፣ ያንን እስክትሉ አይጠበቅም። ግን አምላካዊ ባህሪን አላብሳችኋታል ምንም ጥርጥር በሌለው መልኩ። ምሳሌ ከተባለ አንደኛ ጠባቂ አድርጋችኋታል። ወላሁ ኸይሩ ሓፍዛ አላህ ነው ባሮቹን የሚጠብቅ አምላክ። ዛሬ በሀገር ደረጃ ይመሰረትና ማርያም ሆይ አንቺ ኢትዮጵያንና ህዝቦቿን ጠብቂ ትባላለች ምትለመነውም እሷ ነች ምን እንድታደርግ ሲባል ኢትዮጵያንና ህዝቦቿን ምን ታደርግ ዘንድ ትጠብቅ ዘንድ ምን ነው ለሶማሌዎችስ እንግዲያውስ ማን ይኑርላቸው ጎረቤት ሀገሮችስ ለማሾፍ አይደለም ጥበቃ ከሆነ ሁሉንም መጠበቅ ነው ምን ማለት ነው ታዲያ ይሄ ጠብቂ ማለት ዒባዳ ካልሆነ አምልኮ ካልሆነ ምን እንበለው አንደኛ ዱዓ አለ ተማጽኖ ነው ሁለተኛ መቶ ሚሊዮን የሚሆነውን ኢትዮጵያን ምናልባት ወይ እነሱ ኢትዮጵያ ሲሉ የራስ እምነት ተከታያቸውን ቢሆንም ያንን ህዝብ ማን ነው የመጠበቅ ስልጣን የሰጠው? እሺ፣ እሷ ኢትዮጵያንና ህዝቦቿን ጠባቂ ከሆነች እግዚአብሔርስ ማን ነው የሚጠብቀው? ሀገር ተከፋፍለዋል እንዴ ወይስ ምን ማለት ነው? ከዚህ በላይ ምን አለ? ሴት ልጅ ዘጠኝ ወር አርግዛ መጨረሻ ላይ የምጥ ስቃይን አይታ ከሞት በማይተናነስ ስቃይ ሶስት ኪሎ ግራም የሚመዝንን ከዛ ጠባብ ቀዳዳ ከማሕፀን ስትወልድ እንኳን ማርያም ማረችሽ አይደለም የሚባለው? ምን ያስፈልጋል ከዚህ በኋላ እንኳን አላህ በሰላም ገላገለሽ የሚለው ወደ መርየም ከተቀየረ ምንድን ነው? ዒባዳ ካልሆነ ምን እንበለው? ማን ነው የጭንቃ ማላጅ ያደረጋት? ያ ብቻም አይደለም፣ ዚያራቸውን ጨርሰው ሲወጡ ሀያም ቀን የሆነ አርባ ቀን በምትቆየው የወሊድ ደንብ ስርዓት መሰረት ያው የአራስነት ጊዜ ማርያም በሽልምታ ውጣሽ ነው የሚባለው እሷ ነች ማለት ነው ይሄን ሁሉ የምታደርገው። ሌሎች ነገሮችም አሉ። ይጠቀስ ከተባለ መቶ ብዙ ነገር መጥቀስ ይቻላል። ስለ እሷ ያላቸውን ያላቸውን ይሄ ዒባዳ ካልሆነ ዒባዳ ምንድን ነው? ግዴታ ተውሒድ አር-ሩቡቢያ ውስጥ ገብተን ጌታ ነች ፈጣሪ ነች እስኪባል ነው። እሱም ካስፈለገ ማስረጃ መስጠት ይቻላል። ግን ቁርአን እንዳልተሳሳተ እውነት እንደሆነ ለመናገር ነው። አምላክ አድርገው ይዘዋታል። ወሰን አልፈዋል። እማይገባትን ይሄ ነው አምላክ አድርጎ መያዝ። እስኪጠሯት አንጠብቅም። እኛ ፈጣሪ አምላካችን አላህ ፈጣሪነቱን ወይ አምላክነቱን የምናረጋግጠው ጌታችን ሆይ ብለን በመጥራት ብቻ ሳይሆን ከዛ በላይም በማምለክ ነው። ዋናው አምልኮ ነው፣ ጥሪው አይደለም። ግልጽ ነው። ስለዚህም ዒሳ አምላክ ነኝ ማለቱ አይገባኝም ካለ አላህ ደግሞ ከእኔ ሌላ አምላክ የለም ካለ አምላክ ማለቴ ተገቢ አይደለም የሚለውን እንዴት አምላክ ነኝ ከሚለው አላህ ጋር እናወዳድራለን። ዒሳ አምላክ አይደለም። ግልጽ ነው። ገብቷቸዋል። ወንድም ስድስተኛ የመርየም ልጅ ዒሳ አለይሂ ሰላም አምላክ ላለመሆኑ ቅዱስ ቁርአን ካስተማረን መንገዶች መካከል ስድስተኛው የዒሳ ተከታይ የነበሩ ሐዋርያቶች እምነታቸውን በመግለጽ ነው። የዒሳ ሐዋርያት ዒሳን እንደምን ነበር እንደነበር እስኪም ያዩት እውነት አምላክ አድርገው ያዩት ነበር? ቁርአን መልስ ይሰጠናል። በሱረቱል ማኢዳ ምዕራፍ 5 ቁጥር 112 ላይ በምዕራፍ 5 ቁጥር 112 ላይ እንደ ወትሮው ያልሆነና የተለየ አዲስ ምግብን ከሰማይ ወይ ከጀነት እንዲመጣላቸው እንዲወርድላቸው ፈልገው ሐዋርያቶች ተማጽነዋል። ምንድን ነበር ተማጽኗቸው? ዒሳን ምን ብለው ነበር የጠየቁት? ቁጥር 112 ላይ ኢዝ ቃለል ሐዋሪዩን፣ ሐዋርያትም ባሉ ጊዜ አስታውስ። ያ ዒሳ እብነ መርየም፣ አንተ የመርየም ልጅ ዒሳ ሆይ አሉት። አንደኛ የአላህ ልጅ አለመሆኑን ያውቃሉ ማለት ነው። የብነ አላህ የአላህ ልጅ ሆይ አላሉትም። ያ ዒሳ ብነ መርየም አንተ የመርየም ልጅ ዒሳ ሆይ ይሉታል። ልጅነቱ ለመርየም እንጂ ለአላህ እንዳልሆነ ያውቃሉ። ሁለተኛስ ሀል የስተጢዑ ረቡክ ጌታህ ይችላልን? አን ዩነዝለ ዐለይና ማኢደተን ሚነ ሰማእ ከሰማይ ማእድን ሲሳይን ያወርድልን ዘንድ ጌታህ ይችላልን? እንደዛ ከሆነ እስኪ ጠይቅልን ነው ቃል እሱም አላቸው ንግግራቸው አደብ ያጣ ነው። አላህን መለመን ሲገባ ጌታ ይችላለይ ብሎ መናገር አደብ ያጣ ንግግር ነበረና ኢተቁላህ፣ አላህን ፍሩ አላቸው። ኢንኩንቱም ሙእሚኒን፣ አማኞች ከሆናችሁ አላህን ፍሩ። ንግግራችሁ አደብ ይኑረው ነው ያላቸው። እዚህ ጋ ሁለት ማስረጃ እናገኛለን። አንደኛ፣ ሀል ተስተጢዑ አንት ትችላለህ እንዴ ብለው ዒሳን አልጠየቁትም። እንደማይችል ያውቃሉዋ። ስለዚህ ጥያቄውን ወደ ዒሳ ጌታ አዞሩትና ሀል የስተጢዕ ረቡክ ጌታህ ይችላል ወይ ብለው መጠየቃቸው እሱ አምላክ አለመሆኑን ጌታ አለመሆኑን ማመናቸውን ያሳየናል። ሁለተኛ ረቡከ ማለታቸው ጌታህ ማለታቸው ዒሳ ምንአለው ማለት ነው፣ ጌታ እንደነበረው ያምኑ ነበር ማለት ነው። እነሱ ታዲያ ተመልሰው አንተም ጌታ ነህ ብለው በጌታ ላይ ተጨማሪ ጌታ ይጨምራሉ፣ ሙሽሪኮች ሆኑ ማለት ነው። ያንን ካደረጉ ይሄ በራሱ የሐዋርያት እምነት ዒሳ በራሱ ኃይል ምንም ነገር ማድረግ እንደማይችል አላህም ጌታው እንደሆነ ያምኑ ስለነበር የሐዋርያት እምነት ዒሳ ምንም ነገር እንደማይችል ማመናቸው አምላክ አለመሆኑን ያስረዳናል። ነገር ግን አላህ ስለሚችል ግን ምን አደረገ? አወርድላቸዋለሁ አለ ወለ እንደውም ቁጥር 114 እስከ 115 ወረድ ብለን ስናየው ዒሳ ለመነ በጥያቄያቸው መሰረት ቃለ ዒሳ እብኑ መርየም የመርየም ልጅ ዒሳም አለ አላሁመ ረበና፣ ጌታችን አላህ ያለ አንዝል ዐለይና መዓኢደተ ምን አልሰማእ ከሰማይ ለኛ ማእድን ሲሳይን አውርድልን። ተኩኑ ለና ዓይደን ሊአወልና ወኣኽርና ለመጀመሪያዎቻችንም ለመጨረሻዎቻችንም መደሰቻ በዓል የምትሆነንን ሲሳይ አውርድልን። ወኣየተ ሚንክ ካንተ የሆነ ተአምርና ምልክትንም ስጠን። ወርዙቅና ሲሳይንም ለግሰን። ወአንተ ኸይሩ ራዚቂን ከሰጪዎችና ከለጋሾች ሁሉ በላጭና የተሻልከነ አንተ ዘንድ ያለው ሲሳይ ሁሌም ዘውታሪ ሲሆን፣ ለፍጡራን ያከፋፈልከው ሲሳይ ግን ቶሎ አላቂ ነው። ስለዚህ አንተ ከሰጪዎች በላጭነህና ለግሰን። አላህ ስምናለ ልክ እንደ ኢሳ አልችልም ማለት እንዴ አላለም። قال الله ግን جل وعلا اني منزلها عليكم ሲሳይ እኔ በእናንተ ላይ አውራጅ ነኛለ እችላለሁ ነው። እንኳን ከዱንያ በማብቀል ከላይ ከሰማይ ሆነ ከጀነት ማውረዱን እችላለው ፈመን የክፉር ባዕዱ ሚንኩም። ነገር ግን ከዚህ በኋላ ሲሳዩን አውርጄ በኔ ተአምር አይቶ የሚክድ ካለ ፈኢኒ ኡዐዚቡሁ ዓዛባ ቅጣትን ነው የምቀጣው ላ ኡዐዚቡሁ አሐደን ምን አልዓለሚን ከዓለማት ለማንም ያልቀጣሁትን ብርቱ ቅጣት እቀጣዋለሁ አለ። ስለዚህ ጌታችን አላህ ሲሳዩን አውራጅ ነው። ዒሳ ዓለይህ ሰላም ግን ለማኝ ነበረ፣ አውርድልን ለግሰን እያለ ከሚመገቡት ውስጥ ነበር ማለት ነው ሐዋርያትም ይሄን ያምኑ ስለነበር ጌታህን ጠይቅልን ያሉት ይህም ኢሳ አምላክ ላለመሆኑ በቂ ማስረጃ ነው ሰባተኛ ሌላው ቅዱስ ቁርአን ከሚያስተምረን ኢሳ አለይሂ ሰላም አምላክ አለመሆን ሰባተኛው ማስረጃ ኢሳን ነብይና ረሱል ነው ብሎ መናገሩ ነው ኢሳ ነብይ ነው ብሎ ካስተማረን ረሱል ነው ብሎ ካስተማረን ተመልሶ እንዴት ነው ጌታህን አምላክ የሚሆነው ኢሳ ረሱል ነው መልክተኛ ነው ማለት ግዴታ ምን አለው ማለት ነው። ላኪ አለው ማለት ነው። ማን የላከው? ራሱን ሊልክ አይችልም። ምን ማለት ነው? ራሱን በራሱ ላከ ማለት ዒሳ ተልኳል ከተባለ የላከው ማን ነው? የላከው አላህ ነው ከተባለ ላኪው ሌላ ነው፣ ተላኪው ሌላ ነው። ነቢይና ረሱል ተመልሰው አምላክ አይሆንም ነው። ለዚህም ሱረቱ መርየም ቁጥር 30 ላይ በሱረቱ መርየም ማዕራፍ 19 ቁጥር 30 ገና በእናቱ ቅፍ እያለ ባወላለዱ ጉዳይ ላይ አይሁዳውያኖች መርየምን ከሰዋት ነበር፣ ከጋብቻ ውጪ ወልደሻል ብለው መርየም የዛኔ ይሄን ልጅ በድንግልና ነው የወለድኩት ብላ ብትናገርም ማንም አያምናትም? ከዚህ በፊት ያልታየ ነገር ነዋ። አሁን ያላት አማራጭ ምንድነው? ከዚህ ክስ ነፃ እንዲያወጣት የተወለደው ልጅ ራሱ ከየት እንደመጣ እንዲናገር ነው አደል። ስለዚህ ቁጥር 29 ላይ ምንድን ነበር ያለው? ፈአሻረት ኢለይህ ወደ እርሱም አመላከተች፣ ራሱ ከየት እንደ መጣ ይናገር ቃሉ። እነሱም አሉ ተገርመው ከጋብቻ ውጪ በዜና ወልዳ የመጣችው አላሳፍር ብሏት፣ ጭራሽ ደሞ የማይናገር ህፃንን ነው እንግዲህ እንዴት አናግሩ ትለናለች በማለት ምን አሉ፣ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ በአንቀልባ ላይ ያለ ህፃንን ምን ብለን ነው የምናናግረው አሉ። ገና አቅፍ ላይ ነው ያለው። ሁሉን ቻ የሆነው አላህ በዚህ ሰዓት ለኢሳ የመናገር ችሎታ ሰጠው። ቃለ ዒሳም አለ ኢኒ አብዱላህ። ገና ሲጀምር ምን አለ እኔ የአላህ ባሪያ ነኝ። አታኒ ልኪታብ መጽሐፍንም ሰጥቶኛል። ወጃአለኒ ነብያ ነብይም አድርጎኛል አለ። ስለዚህ ዒሳ ምንድን ነው? ነብይ ነው። ነብይ ከሆነ አምላክ አይደለም። በቃ ቅድም ደግሞ ባየነው ሱራ መሠረት፣ የመርየም ልጅ አልመሲህ ዒሳ ከበፊቱ እንዳለፉት መልእክተኞች እርሱም ያለፈ መልእክተኛ እንጂ ሌላ አይደለም ከተባለ ነብይ ነው፣ ረሱል ነው ምንድነው ታዳ ውጤቱ ሲባል ነቢይ ሰዎችን ለያስተምር እንጂ ለኔ ባሪያ ሁኑ ብሎ ራሱን በጌትነት ሊሰብክ አይገባውም ነው የምንለው። ቁርአንም ነግሮናልና ሱረቱ ዓሊ ዕምራን ማዕራፍ 3 ቁጥር 79 እስከ 80 የነቢይን ሚና ይነግረናል። በሱረቱ ዓሊ ዕምራን ማዕራፍ 3 ቁጥር 79 እስከ 80 ማካነ ሊበሸሪን ለሰው ፈጽሞ አይገባውም ይላል። ጌታ አላህ ፈጽሞ ተገቢው አይደለም አን ይእትያ ላሁ ልኪታበ ወልሑክመ ወኑቡዋ አላህ መጽሐፍን ነብይነትን ጥበብንም ከሰጠውና ከለገሰው በኋላ ግን አይገባውም። ምን አይገባውም? ሱመ የቁለ ልናስ ለሰዎች እንዲህ ማለት ፈጽሞ አይገባውም። ኩኑ ዒባደ ሊ ሚን ዱኒላህ ከአላህ ሌላ ለኔም አገልጋይ፣ ባርያዎች ሁኑኝ ማለት ፈጽሞ አይገባውም ማለት ስልጣኑ አይደለማ ያ ነቢይ የተሰጠው ነብይነት ነው፣ ጥበብና መጽሐፍ ነው። ይህንን ከያዘ በኋላ ከአላህ ሌላ ለኔ ባሪያዎች ሁኑ ሊል አይገባውም። ከዛ ይልቅ ወላኪን ኩኑ ረባንዬ፣ ረባንዬ ባወቃችሁት በተማራችሁት ነገር የምትሰሩ ተግባሪዎች ሁኑ ሊላቸው እንጂ ሌላ ማለትን አይገባውም። ቢማ ኩንቱም ቱዓሊሙን አልኪታብ መጽሐፉን በምታስተምሩትና ወቢማ ኩንቱም ተድርሱን በመሐከላቹ በምትጠናኑት ሰበብ ሰሪዎች ተግባሪዎች ሁኑ እንጂ ለኔ ባሪያዎች አገልጋይ ሁኑ ሊል አይገባውም። አላህም ደግሞ በፍጹም አያዝም። ወላ ያእምሩኩም በፍጹም አያዛችሁም። አንተ ተተኹዙ አልመላእከተ ወነቢይን አርባባ መላእክትንና ነቢያትን ጌታ አድርጋችሁ ትይዙ ዘንድ አያዛችሁም። አያእምሩኩም ቢልኩፍር እውን በክህደት ያዛችኋል አለ ነቢያትንና መላእክት ጌታና አምላክ አድርጎ መያዝ ኩፍር ነውና አላህ በክህደት ያዛችኋል ባዕድ ኢዘ አንቱም ሙስሊሙን እናንተ ሙስሊሞች ከሆናችሁ ለጌታችሁ ለአላህ እጅ የሰጣችሁ አምላኪዎች ከሆናችሁ በኋላ መላእክትና ነቢያትን ጌታ አድርጋችሁ እንድትይዙ በማድረግ በክህደት ያዛል አያዝም ነው ስለዚህ ነቢያት ነቢይ ነኝ ካሉ ሰዎችን ለእኛ ባሪያ ሁኑ ማለት አይገባቸውም ዒሳም እኔ ነቢይ ነኝ ካለ እኛ የእሱ ባሪያ አይደለንም እሱም የኛ ጌታ አይደለም ማለት ነው። ሁላችንም ግን የማን ባሪያ ነን? ያአላህ። ስለዚህ ባርነታችን ለአላህ ከሆነ ጌትነትና አምላክነትም ለሱ ብቻ ነው የሚሆነው ማለት ነው። ከዚህ በመነሳት ዒሳ ነቢይ ተብሎ መጠራቱ ሌላው ሰባተኛ ማስረጃችን ነው። አምላክ ላለመሆኑ የተሟላ ማስረጃ ከዲናችን ቀድሚያ መያዝ ስላለብን ነው። የማሰፋው ጥሪያችንም ወደ ቁርአን ስለሆነ ነው። ስምንተኛ ቅዱስ ቁርአን የመርየም ልጅ አለ መሲህ ዒሳ አምላክ አለመሆኑን ከሚያስተምርባቸው መንገዶች ስምንተኛው ምንድነው? ባሪያ መሆኑን መግለጹ not only ነቢይ፣ ባሪያም ጭምር ነው ይለናል። እውነት ነው። በሰማይ በምድር ያለው ፍጥረት ሁሉ በጠቅላላ የአላህ ምንድ ነው? ባሪያ ነው። ከባርነት የሚወጣ ማንም የለም። ለዚህ ነው ሱረቱ አርራህማን <سؤال> ማነው ሱረቱ መርየም መዕራፍ 19 ቁጥር 93 ላይ በግልጽ የተናገረው አርራህማን ልጅን ያዘ ወለደ ብለው ከባድ ንግግር ለተናገሩ ሰዎች ቁጥር 93 ላይ ኢንኩሉ መን ፊ ሰማዋት ወልአርድ ኢላ አቲ ራሕማን ዓብዳ። በሰማያትና በምድር ያለው ሁሉ በጠቅላላ የውም ልቅያማ አራሕማን ዘንድ ባሪያ ሁኖ የሚመጣ እንጂ ሌላ የለምን። ያለው ሁሉም የእርሱ ባሮች ናቸው። ባሪያ ማለት በጌታው ላይ ጥገኛ የሆነ ከጌታው ተገልሎ ራሱን ችሎ መቆም የማይችል የራሱ የሆነ ኃይልና ስልጣን የሌለው አገልጋይ ማለት ነው። ጌታ ማለት ደግሞ በባሪያው ላይ ሙሉ ስልጣን ያለው ባሪያውን እንደፈለገ የሚያደርግ ባደረገው ነገር ለምን እንዲያደረግ ተብሎ የማይጠየቅ የማይከሰስ ማለት ነው። ስለዚህም እኛ በሐቂቃ የአላህ ባሮች ነን። የኛ የምንለው ምንም ነገር የለንም። እያንዳንዱ የምንተነፍሰው አየር ከአላህ ዘንድ በተውሶ የተሰጠን ነው። ጤናችን በጠቅላላ በእሱ ዘንድ ነው ዋስትና ያለው። ይህ ሙሉ አካላችን በጠቅላላ የኔ ብለን የምንጠራው እጅ እግርና የተቀረው ሁሉ የአላህ ነው። የኛ የምንለው ምንም ነገር የለም። የቆምንባት መሬት የአላህ ነች። ለዚህ ነው ከመሀከላችን ከቤተሰብ መካከል አላህ አንዱን በመውሰድ ሲፈትነን ምን እንድንል ነው የታዘዝነው? ኢና ሊላሂ ወኢና ኢለይሂ ራጅዑን። እኛ ራሳችን የአላህ ነን፣ እንኳን የተወሰደው ከቤተሰብ አካል የተለየ ነፍስ ይቅርና ራሳችንም የአላህነን እኛም ወደርሱ ተመላሾች ነን። ነው የእኔ የምንለው ማንነት ከሌለን ባሪያነን ማለት ነው። አንዳንዶቹ ቅር ይላቸዋል። ሙስሊሞች ለምን የአላህ ልጅ ነን አትሉም? ምክንያቱም እነሱ እንደዛ ነው የሚጠራሩት። እንደምን አደራችሁ የእግዚአብሔር ቤተሰቦች፣ እንደምን ዋላችሁ የእግዚአብሔር ልጆች ስለሚባባሉ እኛም ያንን እንድንጠቀም ይጠይቁናል። አንልም። አላህ ልጅ የለውም። በየትኛውም አይነት ትርጉሙ ግዴታ ልጅ ለማለት ሚስት አግብቷል ማለት አይጠበቅብንም። ቀጥታ ቋንቋው ራሱ ለሰውና ለእንስሳ የሚያገለግል እንጂ ለአላህ የሚያገለግል አይደለም። ባሪያዎቹ ነን። ባሪያነን ማለት ምንም የሚከፋን ነገር የለም ምክንያቱም ጥገኛ ነና። ማን ነው ከአላህ ተገልሎ ራሱን የሚችል? ምን የኛ የሆነ ነገር አለን? ይሄን የምንጠጣውን ውሃ እንኳ እንዳንል፣ ምንድን ነው ያለው አላህ? አፈራአይቱሙል ማአ ተሸረቡን ይላል። የምትጠጡትን ይሄን ውሃ አይታችሁ ታውቃላችሁ? አለ ስትገዙ፣ እዚህ ጋር አርማውን ታያላችሁ። የቱርክ ነው ወይስ የምን ትላላችሁ። ላስቲኩ ውስጥ ያለውንስ ውሃውን አይታችሁ ታውቃላችሁ? አአንቱም አንዘልቱሙሁ ሚነል ሙዝኒ አም ነህኑ ልሙንዚሉን፣ ከደመናዎች ካረገዙት ላይ እኔ ነኝ ያወረድኩት ወይስ እናንተ ናችሁ ይላል። ማን ነው ያወረደው ውሃውን? በሌላ አየት እንደተናገረው ወአንዘልና ሚን ማ አንፈጃጃ፣ ካረገዙ ደመናዎች የሚንቧቡ ውሃዎችን እኔንኛ ወረድኩላችሁ ነው የሚለው። ጥገኛ ነን እራሳችንን አንችልም ማለት ነው። በወረደው ውሃ ደግሞ አረንጓዴዎችን የሚያበቅልም እሱ ነው። አየቱ ይቀጥልና ያን ይናገራል። ስለዚህ ባሪያ ነን እኛ፣ እንደውም ለአላህ ባሪያ መሆን ያኮራናል ነው። አንዳንድ ጊዜ ምን ብለው ይመጣሉ? ባሪያ ጌታውን ይወዳል ብላችሁ ታስባላችሁ ይሉን። ጌታው ባሪያውን ከተንከባከበው የሚያስፈልገውን ነገር ካሟላለት ካዘነለትና ሲሳሳት በይቅርታ ካለፈው አዎ ባሪያ ጌታውን በደንብ ይወዳል። ነገር ግን ጌታ ባሪያውን ከደበደበው ከአቅሙ በላይ ካሰራው፣ ሁሌም ካመናጨቀውና ሲሳዩን በአግባቡ ቁርስ፣ ምሳ፣ እራት ካልሰጠው በልቡ ጥላቻ ያድርበታል እንላለን። ከዛ ወደ ጌታችን እንመጣና አላህ ከቁጣው ትዕግስቱ የቀደመ ከቅጣቱ ራህመቱ የቀደመ ጌታ ነው።